ዱን አይኔ ደስ ይለኛል፣ እውነት ለመናገር እና ሰይቦ እና ከእኔ ጋር ቀረብ ቀለመጠይቅ ተደረግ ምናምን ብሎት በአንተ ቤት አልቀርብም ሰድበኸኛል አለው። በአንተ ቤት አልቀርብም ሰር በኸኛል ባሽሙር ሰር በኸኛል እናንተ ቤት ቀለመጠይቅ አልደረግም ብሎ እንግዲህ ዛሬ አመልሳት ጋር ሄደ ማለት ነው። አመልሳት ጋር ዛሬ ሂዷል። ይገርማል። በጣም ጎበዝ ነው ግን ኮሬ እውነት ደስ የሚል ኮሬ በጣም በጣም በጎ ስራዎችን አሁን ላይ ሚዲያ ላይ እየሰራ ያለው እኮ ልጅ ነው በነገራችን ላይ እና በጣም ኮሪ ደስ የሚል ይመች ማርያምን አልፈልግም አለው። ወይኔ ሰይፉሻ፣ ወይኔ ሰይፉሻ፣ ወይኔ ሰይፉሻ። በቃ ቻለው። እሺ ሰላም፣ እንዴት ናችሁ? አይን አለም ላይ ለዚህ ቤት አዲስ ከሆኑ ቤተሰብ ቢሆኑ፣ ጠፍተናል፣ ጠፍተናል፣ ጠፍተናል። ብቅ ብለናል ዛሬ ደግሞ ይህም ቤት ላይ ሼር ኮሜንት፣ አስተያየት ስጡ ማለት ነው። እወዳችኋለሁ ጉዶችዬ፣ ብቅ ብለናል። እኔ አዱናይ በዚህ አጋጣሚ በጣም ነው የሚመቸኝ። ማስመሰል አይወድ ራስን ማካበድ አይወድ ጎበዝ ልጅ ነው። እውነት ለመናገር በቃ የሆነ ኮንፊደንስ አለው። ኮንፊደንስ የሚባል ነገር አለ። ደስ የሚል ልጅ ነው። ኮንፊደንሱ ማለት ነው በቃ ራሴ ራሴ ቆንጆ ነኝ ብሎ ራሱን ከፍ የሚያደርግ ጀግና ወንድ ነው እና ይመቸው እውነት። አበሻ ሰውን ዝቅ ማድረግ እንጂ ከፍ ማድረግ አይችልም። አሁን ላይ እንኳን እንኳን ማለት ነው። እሱ ግን ጀግና ነው። በቃ ቤትም ይሁን ቤትም ራሱን ከፍ ማድረግ ነው የሚፈልገውና ሌላ ሰውን ራሱ ከፍ እንዲን ነው የሚፈልገው እና ዱናይ በዚህ አጋጣሚ ነው ይመችኛል። ይመች ከአንተ ብዙ እንማራለን። ብዙ ነገር እውነት ለመናገር ነው ለብዙዎቹ አራያ የምትወልጅ ነገና እና ይመችህ እላለሁ። ደስ የሚል አይፈራ ምናምን ምን አርቲስት ትሆን ምን ትሆን ማንም አይፈራም። የሚገርመው ነገር በቃ ስራ ያሱ የሚያናግራችሁ ይመችህ፣ አባቴ፣ ጀግና ነህ። ማርያምን ምችት ይበልህ። ይህን ለማለት ነው የመጣሁ። ተወዳችኋለሁ። መልካም ቀን ይሆንላችሁ። አመሰግናለሁ። አይን አለምነኝ በይ በይ